እንደው ምን አይነት ፈጣጣ ጓደኝነት የሞላበት ዘመን ነው ጋይስ። ይዋስ ነው ውስኪ ይዘው ለአዲስ ዓመት ቤተሰብ ጋር የልጅቷ ቤተሰብ ጋር ይቅርታ ሊል ማልና የልጅቷ ባል የነበረውና ጓደኛዋ። እግዚኦ ማርነ ክርስቶስ እግዚኦ ማርነ አረጋይስ፣ ቱ በሉና እናንተ ዝም ብላችሁ አትሳቁ። ቱ ቱ አረቱ በሉ አረቱ በሉ። እና ቤተሰብ ቤት ልጁን ይዛ እቺ ብለለት። እቺማ እቺማ ጠንቅናት ጋይስ፣ ይችንማ መጠንቀቅ ነው ያለብን። እኔማ እኔማ ስለባቃ እጠነቀቀሳለሁ። ይብላኝ ለእናንተ፣ ይብላኝ ለእናንተ ውስኪ ዋን ይዛ እኔ መሆን በዛ ውስኪ ተቀብዬ አናቷን አሽከርክሬ። ወይኒሊያ ወይኔ፣ እኮ ይጠይቃል። ምን አይ፣ እንደው አንቺማ ወንድሽ እንዲ እንትን ላይ ብቻ ነው አይደለ? ወንድሽ እዛ ውስጥ ተቀብዬ አመሰግናለሁ ብዬ እዛው በሬ ላይ በውስኪ ጠርሙስ አናት አቧቷን ብዬ እንጀምር ተቀባብተን እንድንለያይ ነበር። ጭራሽ ጥለሽ ትወጫለሽ ከቤት ሰማሁልሽ እኮ። ምን አይነት እንከፍ ብትሆኝ ነው? ምን አይነት እንከፍ ብትሆኝ ነው? ንቀት እኮ የንቀቷ ንቀት፣ የንቀቷ ንቀት። ምን ያህል ብትንቅሽ ነው እንደዚህ ያደረገች፣ እንደዚህ ያደረገች። ጭራሽ ውስኪ፣ በውስኪ ልትደልልሽ ልብሽን፣ እንክትክት አድርጋ ሰብራ እቤትሽ ድረስ ልጁን ይዛ ውስኪ፣ ይቅርታ አናታ እሷን ብዬ ገላግላት ነበር እኔ ያገሬ ልጆች አንዳንድ ሴት ግን ወኔ የላቸው ወኔያቸው ሌላ ነገር ላይ ነው ገብርኤል ምስክሬ ነው እንደው ገረመኝ የዝች የዋህነት የዝች ምስኪንነት የዝች ጅልነት አንችቴን በለወስ ጭራሽ ውስኪ አንቺ ደፋር እኔ ጋማ ብትሆኝ አይንሽን ነበር በዛ ውስኪ አድርጌ የምገላክልሽ እንዴት ብትነቅያት ነው እንዴት ብትደፍሪያት ነው ደፋር ነሽ